በኢትዮጵያ ዲጂታል ዓለም ውስጥ የሁለት ግዙፍ ሰዎች ስም እንደ እሳት ነበልባል ይነሳል። አንደኛው በወጣትነት ጉልበት የተሞላ በቀልድና በፈጠራ የብዙዎችን ልብ የገዛው አዶናይ። ሁለተኛው በዓመታት ልምድ የገዘፈ በሚሊዮኖች ዘንድ ተወዳጅ የሆኑ ትልቅ የቴሌቪዥን ፕሮግራሞችን የመራ የአደባባይ መድረክ ንጉሥ ጋዜጠኛ ሰይፉ ፋንታሁን ዓለማቸው ዓለማቸው የተለያየ ቢመስልም የኢትዮጵያ የሚዲያ ሰማይ ግን የሁለቱም መድረክ ነው። ነገር ግን በቅርቡ የተፈጠረው ክስተት ይህን ሚዛን አናጋው። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረብም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ መጨረሻ ድረስ የተመረጡት ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጡ የምረጡኝ ቅስቀሳ ማድረግ ይችላል። ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል። ቢዚ ሆኖ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር ምኑ ሰደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ከአንተም አክብሬ መጥቼ ሴፍሻ፣ እንዴት ነህ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው እፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ የሰጣኝ መልስ ዝም ብለህ ነበር ያለው። ሁሉም ነገር የተጀመረው በአዶናይ ቻናል ላይ በተለቀቀ አንድ ቪዲዮ ነበር። አዶናይ በንዴት እና በስሜት ታውጦ መቅረብ አልፈልግም ብሎ አስደናቂ መግለጫ ሰጣ። ይህ ቃል እንደ ነፋስ በማኅበራዊ ሚዲያ ተስፋፋ። ብዙም ሳይቆይ ግን መልሱ ከሌላ በኩል መጣ። ሰይፉ ፋንታሁን በራሱ ትልቅ መድረክ ላይ ተናገረ እና በረጋ መንፈስ ነገረ። እኛ ጋ የሚመታ ሰው በነፃ ፈቃዱ ነው። እምነት ይሻላል። መጋረጃው ተከፈተ። የሁለቱ ሚዲያ ምሰሶች መካከል የህዝብ ጦርነት ተነሳ። ግን ቀላል አይደለም። ከዚህ ግጭት ጀርባ የተገበከ ሚስጥር አለ። በአንዳንድ የመገናኛ ብዙሃን ዘገባዎች መሰረት ውዝግቡ ስር የተደበቀ አዲስ ጉዳይ ነበር። የምርጫ ቅስቀሳ የተባለው ክስ፣ አዶናይ አንድ ፕሮግራም ላይ እንደማይቀርብ የፖለቲካ ጫና እንዳለ ተተነከነ። ተንታኞች እንዳሉት የሚዲያ ሰው ራሱን ከፖለቲካ ንጹህ መጠበቅ አስፈላጊ ነው። ሰይፉ ግን የፕሮግራሙ ገለልተኝነትን አጽኖ ተናገረ። ነገር ግን የአዶናይ ክስ እንደገና ተነሳ። እውነተኛው ጥፋተኛ ማን ነው ተባለ። ጦርነቱ ወደ ማኅበራዊ ሚዲያ ተሸጋገረ። ሰይፉ የአዶናይን ክስ ተመልሶ ተናገረ። እኛ ጋር የሚመጣ እንግዳ ሕይወቱን ይጋራል። እውነትን ማጋራት ስህተት አይደለም ግን ለራስህ ስህተት ሌላውን ሰበብ ማድረግ ግን ተቀባይነት የለውም። ይህ ንግግር እንደ እሳት ተሰማ እና ግጭቱ ከፕሮግራም ሥነ ምግባር ወደ ግላዊ ጥላቻ ተለወጠ። ደጋፊዎች ተከፈሉ። አንዱ ይላል አዶናይ የእኛ ትውልድ ድምፅ ነው፣ እውነት እንደሚሰማ ይናገራል። ሌላው ይመልሳል ሰይፉን ተከታተሉ፣ ሙያዊ ነው፣ ተግባራዊ ነው። የማኅበራዊ ሚዲያ ፍርድ ቤት ተከፈተ። ቃላት እንደ ቀስት ይወራወራሉ እና እያንዳንዱ የራሱን እውነት እየተናገረ ነው። እናንተስ በዚህ ግጭት ውስጥ የትኛው ወገን ትክክል ነው ትላላችሁ? የትውልድ ግጭት ነው? የሥነ ምግባር ጉድለት ወይስ የግል ንትርክ? አስተያየታችሁን ከታች ይጻፉ። የኢትዮጵያ ሚዲያ እየተለወጠ ነው። አዶናይ እና ሰይፉ ደግሞ የዚህ ለውጥ መገለጫዎች ናቸው። እስከሚቀጥለው አስገራሚ ታሪክ ድረስ ከእኛ ጋር ይቆዩ። አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ቢዚ ሆነ ሊሆን ይችላል ወይም ሌላ ሀሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር የምንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ከአንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋ ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀር ስልኬን ከሌላ ኢንፍሉንሰር ጠየቀ። ከዛ ያ ኢንፍሉንሰር ደግሞ እኔ ጋ ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያው ደውላለው። ደወልኩኝ ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ይገባኛል። ይህም ሪስፔክትፉል ቢዚ የሆን ሰው እንደሆን እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አድርገዋለሁ። ግን ከዚህ ሁሉ የደበረ ነገር ምንድን ነው? ከዚህ ሁሉ የደበረ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስልምና አስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር ግልፅ ሆኜ ልንገርክ ችግሩ እኔ ገመናዬን አካፍላለሁ ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ነው ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። ውጭስ እነዚህ ቃላቶች ማለት ነው፣ ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለህ ሰይፉ የተናገርከው ነገርና ተግባርህ አንድ አልሆነም። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎድሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትን የሚሆን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው ግን አይ ቲንክ በጥሩ እናስበው ና የሆኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ፣ እንጂ ያ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም ነው። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንሽ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግርሀል። ሰው ምን ልልክ ነው የምፈልገው፣ ወደ አንተ ሸው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን፣ ወይም ሳልወድህ ቀርቼ ሳይሆን ኦፍኮርስ ወድሃለሁ፣ አከብርሀለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይህ ነው ከጥሩነቴ መጥፎነቴ መርጠቅ ስላየህ ደብሮኛል። አይ ሚን ያንተ ምርጫ ነው ኦፍኮርስ። ሰይፉ ሁለት ሳይል አለው ብዙ ሰው የአንተ መጥፎ ሳይድ ሊያይ ይችላል። ብዙ ሰው ደግሞ የአንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ የአንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደል? እና ያኔ ያቺ ትንጥዬ ገመና የምትባለዋ ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ የአንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምን ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ሚን በአለባበሴ በአነጋገሬ በፀጉር ስታይሌ ላይ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋ ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቅ የነበረ አሁን ተነስቻለሁ። ሜቢ ሊወድቅም እችላለሁ ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃይ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም። ምን ልልህ ፈልጌ ነው እና ሜይ ቢ የሰው መጥፎ ነገር ላይ የተትን እሷን ከምታጎላት ጥሩ ሳይዱን አይተ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ብዙ ነገር ቢሰራ እኔ የማይለጥ እቺ ጥሩ ነገር ነው። አንዳንድ ያስቀኛል ገባ መጥፎ ነገር ከማይ ማለት ነው ያ ምንም ብለው ነገር የለኝም። እወድሃለሁ።